ትሁቴ ከቤት በደረቀ ሌሊት ወታ ሄደች። በኋላ ያስቀመጠችውን ደብዳቤ ሲያነቡ አባባና ካሊብ፣ ካሊብ በእንባት አጀበ ማልቀስም ጀመረ። አንድ ቀን ሳላዳምጣት የሆነችውን እንኳ ሳልረዳት በማለትም አለቀሰ። አባባም ዛተበት፣ አንተ ሁልጊዜ ነገሮችን ማበላሸት እንጂ አስተካክለ አታቅም አለው። ሌላው እንግዲህ የቲና አጋች እና የትሁት አጋች ወይም ደግሞ የትሁትን ሕይወት ለማመሰቃቀል የተነሳው ሰውዬ ተፋጠጡ እና ቲና እንዳይነካይ ካደረግልኝ ትሁትን አስረክባለው ብለው ነበረ። ይህም ሰውዬ እንግዲህ ሁለቱ ተገናኙ። ቪላዋ ይዞ እንዳይሆን አደረገው። የትሁትን ሰውዬ እጅግ በጣም ያሳዝናል። አባባ አሁን ትሁቴ ከቤት በመውጣቷ ያለው ስሜት በጣም አስጠልቶት እና ሁሉም ነገር ህይወት ባዶ እንደሆነች አለሷ ተረዱ። ኻሌብ ማልቀስ ጀመረ። አባባም አንተ ሁል ጊዜ ማልቀስ እንጂ ምን መሆን እንዳለብህ አታውቅም፣ አይህ ባንተ ምክንያት ህይወቷን አሳልፋ የሰጠችን ልጅን አጣሁኝ አለ ቲና አሁን አጋቹ ሰውዬ ደውሎ! አንቺ ድንብጭ እመኝኝ ብሬን አታመጭም፣ ሴላትም አ የጠየከውን ብር አንድ ሚሊዮን ና እሰጥሃለሁ። እሺ ዘነጣጥዬ፣ የአውሬ መጫወቻ ሳላደርግህ አርፈህ በስልክ ላይ መደወልህም ብታቆም ይሻልሃል፣ አሃለችው ጭራሽ ነይ ግዴኝ ነይ አላት መጣሁልህ፣ ጠብቀኝ ብላ ወደሱም ሮጠች። ቲና በድጋሚ ዳኒን እያታለለችው ትገኛለች። የኔ ዋህ፣ የኔ ምስኪን፣ አሁን እኮ አምኖኛል። እኔ ለሱ ታማኝ ይመስየዋለሁ። እዚ ሀብታም ሰውዬ ጋር ተደብልቄ ያን ያክል ገንዘብ አጌቼ የራሴን ሕይወት ነው መኖር ምፈልገው አለች ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ ላይ ሰላማችሁ ይብዛልኝ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ተከታተሉ ዛሬ እንግዲህ ትሁት ከቤት በመውጣቷ እጅግ በጣም እያዘኑትና የተሰበሩት ካሊብ እንዲሁም አባባ የሚሆኑት ግራ ገብቷቸዋል የቲና ጦስ በእርግጥ አስፈርቷቸዋል ቲና ከቤት ወጥታ። ማደሯ ለእነሱ ትልቅ ሀሳብና ጭንቀት ፈጠረባቸው። አባባ በተለይ ስለሷ ምን ያስጨንቃችኋል? አለም እንግዲህ፣ ቴና ስታስመስል ለትሁት የደረሰች መስላ ትሁት ተዛ ከሰውዬ ስታመልጥ እሷን ከኋላ አድርጋ ደብቃ ሌባ ነው በቃ በማለትም አታለለቻት። ትሁት የእሷ ሰው እንደሆነ ታውቃለች። እናም አሁን ትሁት አምናታለች። እሷ ባትኖር እኮ ዛሬ አልቆልኝ ነበር። የእኔን መታገት ወይም የሆነ ነገር ቢደረግ ማንም አያውቅም ነበር። ዛሬ ቲና በእኔ ነፍሰዋለች፣ አለቻት። ትሁቴ ምን ነሽ ነው አለቻት። ቲና ምንም፣ ሌባ ነው መሰለኝ ያሯሯጠኝ። እንድ ስትሯጧጥ እኮ አይቻቸዋለሁ። ሰውየው ማነው አብሮሽ የቋመው? አለቻት። ግን ስታወሩ አይቻችሁ ነበር ስትልም፣ አረን አላወራሁም፣ ግን ደግሞ ለዋ ነው እያስፈራራኝ ነበር አለቻት። ይገርማል ትሁቴ አይዞሽ፣ በቃ ነይ ቤታችን እንሂድ። እኔ ዛሬ የእውነት እንዴት አዳንሽቲና አለቻት። እንደ ምንስ ቢሆን በጣም አንቺ እንድትጎጂ አልፈልግም? ሀይ፣ ምን ነው ገርሞኝ ነው እንጂ ከድሮ ማለቴ አንቺ ለእኔ ህይወት መታደግሽ ገርሞኝ ነው አለቻት። ቴና ከድረው ክፉነት ይልቅ አሁን የምታነሽው ነገር ነው እሚያሰ በጣም የሚያስከፋኝ አለቻት ትሁትን። ትሁትም አይደል በቃ ይቅርታ ካሱ ከፋውሽ፣ አለች እዚህ እኔ አንችል ማዳኔ እንደምንም አትቁጠሪው አለቻት። ዛሬ እኮ ዩቲ ባለቤቱ ነሻል። በማለትም በቃ ነው ያሁን ወደ ቤት እንሄድ አለች ከዛም ቴናና ትሁት አብረው ተያይዘው ገቡ። ዳኒ አሁን ቴናን መከታተል ጀምሯል። ሌላው ነገር ትሁትና ቴና አብረው በመምጣታቸው ደንግጠዋል። ካሌብ በጣም እየተናደደ ነበረ። አባዬ፣ ይቺ ልጅ እኮ ሂዳ ቀረች! አለ፣ መንጎራደር ጀመረ። ልጅ፣ ቆጭ በል እንጂ ምን ምላለ እንደዚህ አለው። ቀረች እኮ ሲለውም ተዋት ህፃን ልጅ አይደለች፣ ትልቅ ሰው ናት። ማድረግ ያለባትን ነገር ታውቃለች። እዋክህ እንዴ ህፃን ሊያተያት አለው። አባዬ አንተ ነህ ደግሞ የልብ የልብ ሰተ ልጅቷ እኮ ከወንድ ጋር ቁጭ ብላ ይቻታለሁ? አለው። ከዛም ታዲያ ቢሆንስ ምን ችግር አለው ልጁን እኔ አውቀዋለሁ አለ። ምን ማን ነው እሱ? የትሁቴ ፍቅረኛ ነው ሲለውም፣ እኋሌ በጣም ቀና ቀና ተናደደም። ሲቀጥል ደግሞ እንግዲህ በሚገርም ሁኔታ ቲናና ትሁት አብረው ተያይዘው ሲመጡ አባአባም ካሌብም ደነገጡ። ዳኔም እንድሁ የት ነበራችሁ፣ የት ነበርሽ ሲላትም፣ አባባ ወደ ውጭ ወጥቼ ነው። ምን ሆነሽ ነው? የሆነ ሌባ እያሯሯጠኝ፣ ቲና ዳነች ዛሬ አለ አለች ትሁት። ምን? ሌባው ማን ነው አለ ኻሌብ። ይህንኑ ፈረቸ ነበር በጨለማት ትውጪ እያልኩሽ አንቺ ግን አሰሚም አለ። አዎ ቴና ዳነችኝ፣ አሁን ደህና ነኝ አለ አለችው። ከዛም ቀጠለና ኻሌብ እንደ መበሳጨት አለ። ዳኔ መቶ ቁጭ አለ። አባባ አለው የት እንዳደረች እኮ አናውቅም፣ ይኸው መታለች አለ። ይኸው ልክ የቴናን ነገር እኔ ላንተ ሰጥቻለሁ አባባ ይችል ላይ ድጋሚ ወደ ህይወት ማስገባት አልፈልግም። ሲቀጥል ደግሞ እኔ እና ሷ አብረን ካየችን ኤደን እስከ መጨረሻው ትጣላኛለች። ከኤደን ጋ ያለውን ነገር ለማስተካከል እየሞከርኩ ነው፣ እባክህ አለው። ከዛም ለኤደን ሁሉንም ነገር ነግራታለሁ። አንተ ብቻ ተረጋጋ፣ ሁሉንም ነገር ማስተካከል አለብን አለ። እሺ ሲልም ከዛ ትሁት ወደ ራት ላቅረብ ብላ ወደ ክችን ሄደች። አባባ ተከትሎ ሄዶ ምንድነው የተፈጠረው? ይችን አረመኔ ለምን አመንሻት? ለምን ተከተልሻት? እንዴት ተገናኛችሁ አላት። አባባ በሰዓቱ ሌባ እያሯሯጠ ነበረ። ቴና ግን ከኋላዋ ደብቃ ሌባ እስከ ያልፋ ቆየችኝ። በቃ ይሄ ነው ዛሬ ታደገች ቢሆን ማትመኛት። ተጠንቀቂ፣ ደግሞ ካሊብን ከዚህ በላይ አትጉጁ አላት። ምን አርጌ ማለት ምን? ለምን ይጎዳል እንደፈለገ አለችው። ቀናት ቢጤ ለምንድን ነው የሚቀነው? አለችና ፈገግ አለች። በቃ እነግርሻለሁ አለ ትሁት። አሁን ካሊብን መቶ ትሁት፣ ከዚህ በኋላ በመሻት ትሄጂ እዋክሽን እኔ በጣም እየተጨናነኩ ነበር አላት። እሺ በቃ አመሰግናለሁ ስለተጨናነቅ ሊጋሽ አለችው። እዋክሽን ሊለምንሽ ትሁት ጋሽ አትበይ፣ በእኔና ባንች መካከል ይሄ አያምርም አላት። እሺ በቃ ካሊብ ብላው ዝም አለች። አሁን ቴና ደምንባ እያለቀሰች ደብዳቤ ጻፈች። ደብዳቤ በምትጽፍበት ሰዓት እያለቀሰች ነበረ። እዚህ ቤት አባዬ በጣም እወዳለው። ለአንተ ያለ ክብር እየተለየ ነው አንተ ማጣት አልፈልግም። እዚህ ቤት ስኖር እዚህ ቤት ስኖር እንደ ልጅ እንጂ እንደ ሰራተኛ ታይቻለሁ። ለአንተ ያለ ክብር ለየት ያለ ነው። አባዬ እንዳትቀየምብኝ በጣም እወዳለሁ እያለች እያነባች ማልቀስ ጀመረች። ኤደን ደግሞ እንደተለመደው እስከ ዛሬ የሚገናኙበት ቦታ ስትሄድ ዳኒ የለም። ዳኒ ከዛ በፊት ቁጭ ብሎ እያያት ነበረ፣ ወደዛ ቦታ ስትመጣ፣ ከዛም እንደምንም ብሎ ሩጦ ተደበቀባት። ከዛ ቦታውን አይታ በጣም ከፍቷትና አዝና ተመለሰች። ኢዱ እንደምትወጅኝ አውቃለሁ። እማረባባል ሆኝብሽ እንጂ ግን ደሞ እመኝኝ፣ ከዚህ በኋላ ታማኝና የልጆች አባት ይሆናለሁ። እመኝኝ፣ ሁሉም ነገር ይስተካከላል በማለትም ለራሱ ብቻውን አወራ። ኢደን ወደ ቤት እያለቀሰች ሄደች። ከዛ ትሁቴ እዛ እየጻፈች አገኘቻት። ትሁቴ ግን ኢደን ከማየቷ በፊት ደበቀችው የምትጽፈውን በስተ መጨረሻም እህቴ እንዴት ነሽ? ደህና ነሽ? አለቻት። ደህና ነኝ። ዳኒን መርሳት አልቻልኩም። በጣም ተጎዳሁ አለቻት። እንግዳውስ እኔ የምሰጥሽን መድኃኒት ተጠቀሚና ጉዳትሽን፣ ህመምሽን አሽረው አለቻት። እንዴት የእኛ ዶክተር ቢቸግር? ስትላትም፣ እዩልሽ ዳኒ እርግጠኛውን የምነግርሽ በጣም ይወድሻል። የወደፊት የልጆችሽ አባት ሆኖ ወልዳችሁ ከብዳችሁ እንደምትኖሩ እርግጠኛ ነኝ አለቻት። እንዴት የምሬን ነው? እኔን አታምኝም? አለቻት። በጣም አምንሻለሁ ትሁቴ፣ እውነትም ዶክተር፣ የእውነት አሁን ቀለለኝ አለች። አዎ ዳኔ በጣም ይወድሻል በድሮ ማንነቱ እያየሽ ታሰቃየው። እሱ በጣም እየተሰቃየ ነው፣ አሁን ሌላ ሰው ነው ስትላትም፣ ምን ለውጥ አለው? ያው ነው ሁሉም አለች። እኮ ለውጥም አለ ዳኒ ላንቺ ብሎ እዚህ ጣጣ ሁሉ ስለገባ እንደ ቲናን እኮ አቅፏ ታየው አለች። እምኝ ቲናን ታያትና አንቺ ስለሱ ቦታ ስጪ አለቻት። እሷም እሺ አለች። ሌላው እንግዲህ ይህ ደግሞ የሰማይ ሰባሪ የሚያክልና የትሁቴ አጋች አሁን ከባድ ችግር ውስጥ ገቡ ሁለቱ። እቲና ጋር ደውሎ የሰማይ ሰባሪው ብሬና ታመጭም ሲላት ይሄን አንድ ሚሊዮን ብር ቆራርጭ ይሰጥሃለሁ አንተ እገላለሁ የትነሀለችው? አንቺ ድንብጭ ነይ ግደኝና አብረን የምናየው ይሆናል፣ አላት። በዛን ሰዓት መጣሁ ብላ ያንን የቴናን አጋች የትሁትን አጋች ላከችው። ሁለቱም መንገድ ላይ ተገናኙ። አይገርምም! እሄኛው ቪላዋ ይዟል፣ ያኛው ስ ፈጦ ቀረ። ግን ሁለቱ ይጎዳዳሉ ወይስ ደግሞ እውነት ይሄኛው የቲና አጋች አሸንፏል? ሰፈርሽ ይሄ ቢሆንም አታመልጭኝም፣ ትሁቴ ሰፈርሽ ማወያ ማደሪያሽ የት ቦታ እንደሆንም አታመልጭኝም። ግን ደግሞ እዚህ ቦታ እንደሆንሽ፣ እዚህ አካባቢ እንደሆንሽ እርግጠኛ ነኝ። በዛ ላይ ደግሞ አለ እቲና ጋር ተገናኝተው ያለውን ነገር ቲና ትሁ ታመነችሽ አላት። አው አምናኛለኝ ቀላል ታምነኛለኝ እንደ ነብሷን አትረፍ የላት አለችው። እውነት ነው ትሁቴ። እንደ ስሟ ትሁት ናት ሰዎችን ታምናለች። አለ ግን ደግሞ ትሁቴ ሕይወትሽን ሲኦል ነው ማረገው፣ መቼም ቢሆን ልፋታሽ አልችልም። አለ ትሁት። አሁን እንግዲህ ማታ በተኙበት ጭር ባለ በደረቀ ለሊት ወጣች ከቤት ደብዳቤውን አስቀምጣ። በዛን ሰዓት የቲና አጋችና እንዲሁም የእሷ አጋች። እዛ ጎዳና ላይ እየተወጋጉ ደረሰች። ቻናልን ሰብስክራይብ ያደረግ